እየሰራሽ እየዘፈንሽ ምናምን እንጂ እያለቀስሽ፣ ያኔ ካሁን በኋላ አላለቅስም። ይኸው እናቴን አላለቅስም። በቃ እኔ ምናምን አያበሽቀኝም። ቤይሩት ላይ ባይዘው ወይ እኔ እግዚአብሔር፣ ሁላችሁ ወረቀት ያላችሁም ወረቀት የላችሁም። ትንሽ ነገር ነው ማርያም፣ ትንሽ ነገር ምቀኛ ብዙ ነው። እግዚአብሔር ነው ቤይሩት ያለው ፍቅር ምናምን የምትሉ አዎ የውሸት ፍቅር አለ የውሸት ፍቅር አለ። ቤሩት ላይ ገብተች መብላት አዎ አለ። ትበያለሽ ትበያለሽ፣ ግን የሚጠነሱልሽን አታውቂም። እኔ ሲጀምር ሁለት ሦስት ቤት ነው የምበላው ስለምወዳቸው ስለሚወዱኝ በቃ ከልቤ እንደ እህቶቼ እንደ ወንድሞቼ አይቼ ስለምቀርባቸው ሌላ ቦታ እኔ አልበላም። ሲጀምር እኔ ሲል ነው ሲል ነው የምበላው ሁለት ወይ ሶስት ቤት ነው ፈቅ፣ ሌላ ቦታ አልበላም። እኔ ነይቢ ከተባልኮ ኧረ ጠግቤያለሁ። ነይቢ ኖ ነምለው ምለው ሀታ ቢራይ አሁን ቢራይ ስጠጣ ማርያም መጠጥ በቃ ውጭ ስሄድ ውጭ ይዤ መውጣት ጀመርኩ። እግዚአብሔርን መብርሃን ውጭ ይዤ መውጣት ጀመርኩ። ሽንት ቤት ስሄድ፣ ሽንት ቤት ይዣት እገባለሁ። ሽንት ቤት ወደማርያምን መብራን እኔ እየፈራው ነ በግ ምንም አትበያቸው። እንትን አትበይ ምናምን። እግዚአብሔር ያጣራ ላንቺ ያለው እንጀራ ቢሻግትም ሻግቶ ነው የሚቆይሽ። ማንም ማንም ካፒታሌ ካፒታሌ ተዛሪክደው ካፒታሌ ዛምቤተ እና ላንች ያለው እንጀራ የትም የትም ይሻግታል እንጂ የትም አይሄድም። አታልቅሺ። ቅድም ሪከርሱ ላይ የሆነው ነው ምናምን ብዬሽ ነው ለመጠየቅ እንጂ የቤሩትማ ነው። እስቲ ያችን ነገር በቃ ሰዎችን ማርያም ቤሩት ቤሩት፣ እኔ ከልጅቷ የራሷ ጓደኛ እንግዲህ እሷ እኔ እንደሰማሁት ነው፣ ውሸት ይሁን እውነት አላውቅም። ወርቅና ሶስት ሺ ዶላር እንግዲህ ሶስት ሺ ዶላር ማለት ቢያንስ ሶስት ሺ ዶላር ማለት በስድስት ወር የሚመጣ ነው አምስት መቶ ደሞ ውስጥ እኛ ከሆነች እንኳን ወይ በስምንት ወር የሚመጣ ነው ወይ በአንድ ዓመት እንበለው። የሰው ህይወት በጣም በጥፋ ነው። ሶስት ዶላር እሷ ጋር አስቀምጣ ወርቅ አስቀምጣ አገሯ ልትሳፈር ስትል ብርና ወርቅ የስጭኝ ስትላት ነው የገደለች። ዲ የብዙ ዓመት ጓደኛዋ የብዙ ዓመት ጓደኛዋ እንግዲህ እኔ ኔ ነው ቤሩት እና ተጠንቀቁ፣ ተጠንቀቁ። ብሄሩት ያላችሁ ማርያም፣ ተጠንቀቁ። እቺ ለምን ሰው ይሰበስብላታል? ያኔ ሰው ለምን እዚህ ቁጭ ይላል? ለምንድን ነው እንደዚህ የሚወደዱ የሚወደዱም? አለኮ ጉጉት ጠፋች። ጉጉትም እየተፈለገች ነው ጠፍት። አምስት ቀኗ ነው ሶስት ቀኑ አሁናት፣ እየተፈለገች ነው። የለችም፣ የት እንደለች አላውቅም። ስልኳም አይሰራም፣ ስልኳም አይሰራም። ጉጉት ያየ እኔ አላውቅም። ጠፍታለች እየተባለ ነው። እኔ አላውቅም። ጉጉት አትበሉኝ። ምን ነው ገው እንዴ? ለእኔ ጉጉት አትበሉኝ። አላውቅም። ጠፍታለች እየተባለች ነው። እና ብሔሩት ምቀኛዎች ናቸው። ዱባይማ እንደውም ዘረፉን፣ ሰረቁን በአደባባይ ላይ ይወጣሉ ምን ነው ሩታ ምን አውቃለው? እኔ ስለ ሩታ ከእሷ ከእሷ ጋር ነው የምንድን ነው ያለውት ለምንድን ነው እኔ እኮ ቤቴ ነው የማድረው እምውለው ምውለው እዛ ወንዶች ጋር ነኝ? እህቶቼ ጋ ነኝ። ዛን ሙሎ ማድሮ ቤቴ ነው እኔ ሌላ ቦታ የት ይጃይ? አይታችሁ ታውቃላችሁ? አታኩ ወይ ዳይመንድ ወይ ጊፍት ይለው ዜድ እየሰጣችሁ ቤቱን እየባረካችሁ። ዜድ ፋራ። ሀቂ ሀቂ፣ ነይ ዱባይ። አረብ ነው ዱባይ ረሽ ዱባይ፣ ምንድን ነው እንደዚህ የምትሉኝ? ባይዘው ዱባይ የዱባይ የምትሉኝ ጠላቶች ናቸው። እግዚአብሔር ጋይስ፣ ታብታ ሾከፕሊንግ አንዴ፣ የታብታ ባርጉ፣ ታብታ ባርጉ። እንዴት ማርያምን ስማ፣ እንዴት ደስ እንዳለኝ ፍቅሮች ሀቡ አንድ ሴት ልጅ በስንት አመቷ ማግባት አለባት? ያለሽ እያሉሽ ነው። እኔ ለትዳር እድሜ ያለው ብዬ አላስብም፣ ግን ፈጣሪ እድሏ ሆኖ ከሰጣት በሀያ አምስት ዓመት ብታገባ ደስ የሚል እድሜ ነው። ጥሩ እድሜ ነው። ትበስላለሽ። ሴት ልጅ ቶሎ የሚትበስለው እንደ ማይ ቤቢ ስልሳ አምስት እኩል ሀያ አምስት አላለም። እንደ እንዳለ ህዝብ የሚስማማበት አይደል እንደ እንዳለ ሀያ አምስት አሉ። ይሄ እንትን ማጆሪቲው የሚስማማበት ነው። ሀያ አምስት ያ ደስ ይላል፣ ግን የእድሜ ገደብ የለውም ትዳር

ከምቢ ፍሮም ት ር ድ ኢቭን ሰላሳን ብታልፍ ሴት ልጅ ሁሉኝ ተፈላጊ ናት ሰላሳ አልፋችሁ ያላገባችሁ ሴቶች እንዳይሰማችሁ ላይክ ትዳር ፈጣሪ ሲፈቅድ የሚሆነው አንድ ሰው ብቻ ሆኖ ደስተኛ ከሆነ ትዳር ግድ አይደለም ልጅ የሚወድ ሰው ካለ የማደጎ ልጅ ውስጥ ማሳደግ ይችላል ግዴታ አይደለም እነሱ እኮ ግዴታ አጎ ግዴታ ውለዱ እኮ ነው የምን ጉድ እኮ እንደመጣብን አናቅ ነው። አንዳንድ የሚላለ ምስል ሰዎች ሴት ልጅ ስም ያገባች ሴት ብቻ የተባረከች የተመረቀች፣ ያላገባች የተረገመች ልጅ ያላት ሴት ብቻ የተመረቀች፣ ተምራ ተምራ ተመርቃ ዲግሪ ያያዘች ሴት ብቻ እድለኛ እና ምን የሚመስላቸው ሰዎች አሉ። ይህ ትክክል አደለ። የሰው ልጅ በምንም አይ ባይማር ባያገባ ባይወልድ ኢፍ ሂዝ ሃፒ በህይወቱ ደስተኛ ከሆነ አሁን እጁ ላይ ባለው ነገር ደስተኛ ከሆነ በህይወቱ ደስተኛ ከሆነ ዳትስ ኦል ማተር አለ ዋናው የሰው አሁን ባለበት ሀያ አምስት ሲሆን ላግባ ይላል እንጂ እዛ ላይ ሀያ አምስት ላይ ደርሰህም እኮ ካልተፈቀደ አትጋባም እኮ ግዴ ላለሰው ዘ ባይብል ሴይስ ሰው ብቻውን እንዲሆን አልተፈቀደም እሺ ፈጣሪ ካለከልሽስ በግድ በግድ አንዱን ወስደሽ አግባይ ልትሆን ካልመጣስጣካልመጣስ ፈጣሪ ከፈለገ ወደ አንቺ የአንቺን ሰው እዩ ከር እያወራሽ ነው፣ እንዳላቋርጣት ብዬሽ ነው። እስኪ ስሙኝ፣ ኮሜንታተር አንድ ነገር ትጠይቃችሁ ስማማ። ላይክ ወጥቼ ተመልሼ በመጣ ይሻል ሙሉን ስቀጥታ 6 አስራ ስድስት ሰዓት ብቆይ ይሻላል። ችርስ በአስራ ስድስት አመታችን አግብተን በሰላሳ አመታችን ሲንግል ይሆን ነው አለም አንድ አበባ አንድ አበባ አንድ ሰው አንድ አበባ የሚፈልጉ አንዱ ሌላ

እኔ ብድር አለኝ እኮ ባልድም ብድር አለኝ እንዳይደኮ፣ ንገሩኝ። ምን ላድርግ ምን ላርግ ንገሩኝ። ምንም ዛሬ ያልተቀባሁት እኮ ለዛ ነው። ምንም ምንም ነገር ያልተቀባሁት ምን ታስባላችሁ? እስኪ አማክሩኝ፣ ጋይስ ደብሉን እንጠቀም። እስኪ አማክሩኝ። ምን ታስባላችሁ ልጆች? ወጥቼ አቡ ዛሬ በቃ እንደምንም አስራ ስድስት ሰዓት ላይ መቆየት አለብን እንጂ የፈለገ ነገር ይምጣ። እኔ ደግሞ የሆነ ቃል ነገር ካልኩኝ ማለት ነው በዛ ቃል መሰረት ካላላኩኝ በጣም ነው የምናደደው። ሀቢባ ባህሪ እንደምንም ብለሽ የሆነ የተለያየ ነገር እያረች ሙዚቃ ከፍተች ተዘና እያላች የሆነ እስናት ነገር እየበላች እያወራች ምናምን ምግብ አጠገብ ያለ እናልበላለኝ ሀቢባ ማርያምን ውስጤ በቃ ምን ፍላጎት የለውም ምግብ ሎሚና ሜንት አድርጌ ውሃ እየጠጣውን ያለውት አድለሽ እኔ ምንም እንዳንቺ ቢዘጋኝ ማቱ ምንም አራበኝ ይሉሽ። ለምን መሰልሽ? አንጀቴን አስለመድኩት። ሀቦ በቃ ጥንጥ ጥንጥ መብላት ጀመርኩኝ። ከዛ ምናምን ማድረግ ጀመርኩ። በቃ ምንም አሁን ብዙም ፍላጎት የለኝም። ዛሬ ምንድን ነው ቀኑ? አርብ ነው

ሳምንት ሆነኝ እኮ ማሬ። አርብ፣ ዛሬ እንቁላል በዳቦ እየበላሽ ካርብ እየበላሽ አይጂ ላይ የፖስ ኢንስታግራም ላይ የፖስ ነው። ምን አይነት ዳይት ነው የምታደርገው? ግን ማለት ነው ይህ እንትን ካደረግሽ ትከሻለሽ ግን

ማስተር ደግሞ እኔ መልበስ አቁምኩኝ። አሁን ነገ ጀምራለሁ። እኔ እኔ መልበስ አቁም ያለው ስንት ጊዜ አንዱ ራ ያልፈኝም ጋይስ ወስ ሼል እኔ እጄን እጄንና ቦርጬን ነው የምፈልገው። እኔ ራሱ መድኃኔዓለምን ጋይ ስቀመክ ነው እንዴት እንደሚወጣ ቦርጭ ግን እንዴት በሚያስጠላ ማርያምን፣ እንደ ቦርጭ አስቀያሚ ነገር የለም። እማዬ ጋር ነው አቡ በቃ እኛ ሰርጀሪ ሰርጀሪ እያሉ እንትን ከሚሉኝ ከሚያዝጉኝ እንደ ዋንደኛ

አሰብኩት ኩት ዛሬ ህግ ብማር የሚለው እንዴ ነው። ይባሉ ይሃቡ የሆነ ኬዝ አንቺ ይዘሽዋል ሀቢባው። ቦርጭ ይለኝ ለምን? በጣም ሰውነቴን የሚጠብቀው በጣም ሾፔን በጣም ነው ምወደው። አንድ ብቸኛ ያለኝ ነገር ቢለው ሾፔ ነው። ሶፍቱን ደግሞ እንከባከበዋለው። ገባ? ሶፍት ድሪንክ አልጠጣም፣ ልንገር፣ ሶፍት ድሪንክ አልጠጣም። አይስክሪም ኬክ ምናምን ኦኬዥናሊ ካልሆነ ኔቨር ኤቨር አልወስድም። እንዲህ እየተጠነቀኩኝ ቦርጭ ሳወጣ በጣም ያናግረኛል። ገባ? ገባኛንች ምትይው እንደዚህ የተጠነቀቅኩኝ ቦርጭ ስቲል አውጣ ግን። እኔ ንግር አቦ አሁን ሌሎቹ ያንችን ሰውነት እንዴት እንደሚመኙት አንቺ ደግሞ ለመንቀነስ የሚኩምን አይነት እን ጊዜው። ግን ቦርጭ ያወጣት ረጅም ሰዓት ስለምቀመጥ ነው። ለዛ ነው ማትን ስጫወት ልክ መቀመጥ ቦርጭ እንደሚያወጣ ታቂያለች። እኔ አሁን ማለት ነው አቦ አንድ ሰሞን ብታይ ጠይቂያቸው ዋክ አደርጋለሁ ከውሻዬ ጋር አሁን ጋር አይጸርገው ፋርጌ አቁም እኮ መሄዴ ነው። ይኸው መሮጫ እዛ ጋር አምጥቼዋለሁ። ሀቡ እኔም እኮ መሮጫ አለች፣ እንፒንክ መሮጫ ቤት መስሪያዎች ምናምን ምናምን ቤት ውስጥ ስሆን ምንም የሚያበረታታ ነገር የለም። ሀቡ ምን ታደርጊያለሽ ካለሽ

ኖ አሁን እኔ ፐርሰናል እንትን እንፈልግ ነው። ፐርሰናል ነው ወይ ደግሞ ጂም መሄድ። አሁን እኔ እኮ የሚያሰራኝ ሰው በሳምንት ሦስት እየፈለኩኝ ነው በስ በኔ በኔ ሰዓት ነው ሄዳ አብሮ ነው ማለት ነው ነው እንጂ አረቦቹ እዚህ ቤታቸው ያስመጣሉ ያለው ነዋ እናቴ እንትን

በነጭ ሲውል ሌላ ርስ የሀበሻ ውስጥ ሀበሻ ደግሞ ሲያወራው እንደ በአማርኛ ሲሰሙት ይሻላል እኮ ብዬ ነው የአማርኛው ዶክተር። እኔ እንደውም እሱን ከዚያ በኋላ ነው ልብ ተረጋጋ ለምን ሲባል ጤናሽ አስቀምጪው እንጂ ቦታ ይዘው አንድ ቤት ውስጥ ቢሽጦ፣ ጂም መሄድ ነው። ጂም ውስጥ ጋ ነው፣ ሰነፍ ነኝ። አይ ዋንት ቱ ፑሽ ማይ ሰልፍ እና ጂም መሄድ ከሰዎች ጋር ሞቲቬት ሆኜ ከሰዎቹ ጋር እንትን ብሰራ። ስንት ኪሎ ነሽ? አቦ አሁንማ አትናገርም፣ እንትን ስትል የምታወራው። ሰባ ሁለት ነኝ፣ ግን ከሳምንት በፊት አልተመዘንኩም። ከዛሬ ሳምንት በፊት ጂም ስጀምር ፎቶን ማሳይቻለሁ። ሰባ ሁለት ነኝ፣ ይኸው ማስረጃ